እንትን፣ ሲሆን ሲረባበሽ ምንም መደስ አይልም። ስለዚህ የሆነ ታይትል መርጠሽ ከመጽሐፍሽ፣ ራስሽ ከመጣሽ ከምታምኝበት መጽሐፍ ላይ የሚጠይቅሽን ጥያቄ ተማማሩ፣ ተግባቡ። እሱ ነው የምንፈልገው። አይ ችግር የለም። ምንም እንኳን አላደረግሽም፣ ግን መዳመጥ አለብሽ። አሁን እሱም ሆነ ሀሳብ ያንሳ፣ አንቺም ታይ። የምጠብቅሽ ተናገሪ። ትምህርትን እንውሰድ። ያው መቼም በዕውቀት ሙሉ የሆነ ሰው የለም አይደል። ተሳስቶ ከሆነ ታርሚያለሽ፣ አንቺ ተሳስተሽ ከሆነ። ስለዚህ ይቀጥል። ከዛ ተራ በተራ አውሩ፣ እኛም ትምህርት እንቅሳን። አንቺም ከተገለጸልሽ መንፈስ ቅዱስ አሳይን። በቃ እዚህ ጋር እውነታውን አስረድኝ እስቲ፣ እኛም ከጥፋት እንድንወጣ ነው አይደል? በመደማመጥ መሆን አለበት ብዬ ነው። ስለዚህ ቀጥሉ። ኢብሮ፣ ይቅርታ ገባሁበት አፏን። ችግር የለም ሀቢቢ ጀዛክላ። እንግዲህ ያው በቃ በአጭሩ ምንድን ነው እስቲ አንድ ሰብሰብ አድርጌ ሀሳቤ ልናገርና ኢየሱስ ባይብል ላይ አንድም ቦታ ማለት ነው ቅርታ አድርጉልን ክርስቲያኖች አንድም ቦታ የባህሪ አምላክ መሆኑን ነው የሚናገርበት እንደውም የነብይ ደረጃ ራሱ አለው ለማለት በጣም አስቸጋሪ ነው እኛ አሁን እዛው ውስጥ አልገባምና ግን በቃ ነብይ ነው ተብሏል ሰው ተብሏል ከዚህ ውጪ ኢየሱስ አምላክ ነው የሚል በባህሪው እራሱ አምላክ ነው የሚል አንድ ስባሪ ጥቅስ የለም ስባሪ ጥቅስ ማለት ነው ምንድን ነው ያለው ኢየሱስ የተወለደው ከሴት ልጅ ነው በቃ ምን አለ ሐዋርያት 13 ቁጥር 23 ላይ ከዚህም ሰው ዘር አለ ከዳዊት ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት አመጣ። ያደረገው ማነው? መድኃኒት አርጎ አምጥቶ ለእስራኤል መድኃኒት እንዲሆን ያደረገው ራሱ እግዚአብሔር። እኛ ምን እናርግ ታዲያ? ከዳዊት ዘር የመጣ ከሴት የተወለደ ከሴት የተወለደውን ልጁ ላከ ነው የሚሉ ማ እግዚአብሔር ምንድነው ማለትም ያው እንግዲህ እግዚአብሔር ቃል ነው ብለው ቢያምኑ ባይሆኑ እንኳን መጽሐፉ የእግዚአብሔር ቃል። እሺ አሁን ለውይይቱ ሲባል እንበል፣ ገላትያ አራት አራት ላይ ከሴት የተወለደውን ልጁ ላከ ይላል። ስለዚህ አሁን ልብ አድርጉ እንግዲህ አሁን ይሄ እያወራን ያለ እያወራንለት ያለውን ሰው ደግሞ አንዱ አምላክና እሱ በባህሪ ምንም እንደማይገኙ ልባ እንደማይገናኙ ትንቢተ ኢሳያስ ላይ ከመምጣቴ በፊት ማን ላይ ልምጣላችሁ መሰላችሁ? ቆይ አንዴ፣ ማለው ኢየሱስ ማን ነበር? ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ አሁን ከእግዚአብሔር ሰምቼ እውነት የነገርኳችሁን ሰው አለ። በቃ እውነት የሰማው ከማን ነው? ከእግዚአብሔር። ማን ነው የሰማው? ኢየሱስ ስንት እግዚአብሔር አለ አንድ እግዚአብሔር ዘዳግም ስድስት አራት ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ናቸው አይደል ይሄ አንዱ አምላክ ከአንዱ አምላክ ኢየሱስ እየሰማ ይናገር ነበር አንዱ አምላክ ምንድን ነው ከተባለ አንኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው ማንንም ሊቀርበው በማይችል ብርሃን ይኖራል? አንድስ እንኳን አላየውም ሊያይም አይችልም ማለት እንዴ እሱ ብቻ የማይሞት ነው ከተባለ ኢየሱስ እሱ ላይ እንመጣለን ትንቢተ ኢሳይያስ ምዕራፍ 50 ቁጥር 12 ላይ ምን ይላል? የማጽናናችሁ እኔ እኔ ነኝ ያለ ማ? ያህዌ አንዱ አምላክ የተባለው። የሚሞተውን ሰው ኢየሱስ ሰው ነው፣ ልብ አርጉ። የሚሞተውን ሰው እንደ ሳርም የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማነህ? አትፍሩ። በቃ ሰው አትፍሩ፣ ሰው የተባለ ነገር ሁሉ አትፍሩ፣ ከማርያም የተወለደውንም ሰው አትፍሩ። አይመለክም። ከአምልኮ አንዱ ፓርት ነው መፍራት ከዛ ቀጠለና፣ አንደኛ ጢሞቴዎስ ምዕራፍ አንድ ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉስ፣ ምስጋና ክብር፣ የዘላለም ምስጋናና ክብር እስከ ዘላለም ድረስ ይሁን አሜናል አለ። ማን ነው ብቻውን አምላክ የሚሆነው የተባለው? የኢየሱስ አምላክ የኢየሱስ አባት ይሆነው። ኢየሱስ አምላክ አለው። ጋይስ ተገንዘቡ። በቃ ኢየሱስ አምላክ አለው። ይህ ኢየሱስ ግን ምንድነው እንደ ሳር የሚጠወልግ ነው። እያ አሁን ጥያቄያችን ኛ? ትኩረት አድርጋችሁ እንድመለሱ የምንፈልገው ኢሳያስ 5112 ላይ የሚጠወልግ ሰው ይፈራል ወይስ አይፈራም ነው ጥያቄያችን። ዩዘር አሁን እዚህ ላይ ስቲክ አርገሽ ወደዚህ ወደዛ ሳትሄጂ የሚጠወልግ ሰው ይፈራል ወይስ አይፈራም? ይህ መልስ ነው የምፈልገው። እሺ አመሰግናለሁ። ኢብሮ እስቲ ዮሐንስ አንዳንድን አንብብልኝ መጽሐፍ ቅዱስን አየህ። እስኩ በቃ መልስ አንዳንድ ሳይሆን የሚጠወልግ ሰው ይፈራል አይፈራም ነው መስማት ስለማትፈልግ ገባህ ብሮ መጀመሪያ እግዚአብሔር ነበር ቃል ነበረ። አየህ እውነትን መስማት ስለማትፈልግ ነው እንጂ እውነት ከፈለግ ኢየሱስ ክርስቶስ ማን ነው የሚለውን ከፈለግ፣ ዮሐንስ እኔ መጽሐፍ ቅዱስ ስላለያዝኩ መንገድ ላይ ስለሆንኩኝ፣ ዮሐንስ አንድ አንድን ሄደ አንብብልኝ ታዘዘኝ። እስቲ ምንጀመሪያው ቃል ነበር። መታዘዝ ከመስዋዕትነት ይበልጣል ይላል። አለም እግዚአብሔር ነበር በመጀመሪያም ይሄ ይመልስልሀል ይቀጥላል። እሺ ምንድን ነው አሁን? አዎ በቃ ይኸው ነገረህ እኮ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እሱ እግዚአብሔር ነበረ፣ ኢየሱስ ክርስቶስ ነበረ። ገባህ? ስለዚህ ዮሐንስን ብታነብልኝ ደስ ይለኝ ነበረ። እሺ ሌላውን ግን ተወውና እንደ ሳር የሚረግፈውን የሚጠወልገውን ስ ላይ ወደ ኋላ ሄደን ስናነብ የስላሴን አንድነት ካልነገርኩ ስለ ኢየሱስ ክርስቶስ ብነግርህ አንደርስታንድ አታደርገኝም። የስላሴን አንድነት ግን ልነግርህ መጀመሪያ ወደ ኦሪት ልውሰድህ ኦሪት ልውሰድህ ኦሪት ዘፍጥረት ላይ ልውሰድህ። እና እኮ ላስረዳታ እኔ አንተ በእርግጥ አንተ እንትን ስለሆንክ አይደለም እኮ ይብለሽ እንግዲህ ጌታ ኢየሱስ ክርስቶስ እኮ እነ ሙሴ ይበቁ ነበር እኮ ነቢያቶች፣ እነ ዳዊት ይበቁ ነበር እኮ። እሱ የመጣበት ዓላማ የሆሊውድ ፊልም ሊሰራ አይደለም፣ ሊሞት ነው የመጣው። ስርየት በደም ስለነበረ ነው የመጣው። የሰው ልጅ ከኃጢአቱ የተነሳ ከገነት ስለራቀ፣ ከእግዚአብሔር ዘንድ ስለራቀ፣ እኮ እውነት እንድትሰማ ልብህ ልህኛ ከሆነ ማወቅ አትችልም። መንገድ ውይይት እንደዚህ አይደለም እኮ። ቆይ ግን እሷ ልትሰብከን ነው የገባችው? የውይይትን እንትን አላወቃችሁም። ኢብሮ ትፈቅድልኛለህ? አንድ የሆነች ነገር ብሰራ ደስ ይለኛል። እዚህ ላይ እንትን መልስልኝ? ጨቅ ፕሮግራማችሁን ቀጥሉ፣ አላቋረጥም ግን እንትና መልሱልኝ። መሐመድን ወይም ጉዳይ ዲያን መልሱት ደስ ይለኛል። ካለ እዚህን እስር ቤቶች የተነሱ ጥያቄዎች ነበሩና ይጠቅማሉ ብዬ ስለማስባቸው እንትላል። ከቻላችሁ መሐመድ ወይም ጉዳይ ዲያ አብዱል ከሪም አይ ጨርሻ ያለው ፕሮግራማችን ቀጥሉ። ጥሩ ነው እንትና ነው ካለ ወይም መሐመድ ወንድማችን መሐመድ እሱ ቤት የተነሱ ጥያቄዎች ነበሩ። ተላንትና ቀደም የተነሱት ጥያቄዎች አሉ ማለት መልኩ ሁለት ደቂቃ ሳንቶች ቶሎ ቶሎ ካለ መሐመድ ቢኖር ደስ ይለኛል ብዬ ነበር ካለ ቀጥሉ ካለ ይገባል ኢንሻአላህ ካለ ንገሩን ውስጥ እንዳለ ቼክ አርጉና ሞዴሬተሮች ካለ እናስገባዋለን ኢንሻአላህ እሺ ዛሬው ቀጥይ አይ እኔ ብዙ አልቀጥልም እንትን ማነው አብዱል ከሪም የሚፖስት ሰው ስለ ፕሮፋይል ፒክቸር ማርያም የአምላክ እናት ናት። እናት ያ የአብ እናት ናት። አይ ኖ ኖ፣ ይህ ወልድ ኦኬ፣ የመንፈስ ቅዱስ እናት አይደለችም። አ አይደለችም ኦኬ። መቼ ወደ ኢየሱስ እናትነትና ልጅነት ከመውጣታችን በፊት ፉሊ የአምላክ እናት እንዴት ልትባል ትችላለች፣ የመንፈስ ቅዱስና የአብ እናት ሳትሆን? ወይ ሶስት አምላክ ነው ያላችሁ ማለት። ማለት አልገባኝም። ምን ነበር ያልክ? ሶስት አምላክ ካለ ችግር የለውም። ሶስት አምላክ ካለ ማለት ነው። የአብ የወልድ እናት ከሆነች የአብና የመንፈስ ቅዱስ እናት አይደለችም አልከን። ኦኬ ይሁን። ስለዚህ የወልድ እናት ብቻ ናት አይደል? አዎ፣ አዎ እንደዛ ነች። ኦኬ እንደዛ ከሆነ ሌላ ሶስት አምላክ ነው ያላችሁ ማለት ማርያም ሶስት ማርያም የአብ እናት አይደለችም። አይደለችም አረ እሱ መ አታ አታዳጊ መለስኩ እኮ አይደለችም አልኩህ። የአብ እናት ካልሆነች የመንፈስ ቅዱስም እናት አይደለችም። ስለዚህ የአብና የመንፈስ ቅዱስ እናት ሳትሆን እንዴት ሆነው ነው የአምላክ እናት የምትባለው? ወልድና ና ስለወለደች ነው እኮ። ኦኬ ወልድ ለብቻው ተገልጥሎ ሌላ አምላክ ስለያ ወልድ ስለወለደች የአምላክ ና ትባላለች። ኦኬ ስለዚህ ወልድ ተለይቶ ብቻውን አምላክ ነው ማለት ነው። መንፈስ ቅዱስና ይኸውልህ ለዚህ እኮ ነው። አሁን አንተ መጀመሪያ መጽሐፍ ቅዱስ ወይም ደግሞ የቤተ ክርስቲያኑ አስተምህሮ እንዴት እንደሆነ አልተረዳህም። መጀመሪያ ተረድተህ ነው መጠየቅ ያለብህ። አሁን ሳትረዳህ ለምን ትጠይቀኛለህ? እዚህ ይገባል ነገር አይ እንደዚህ ጥያቄ አጠይቅም ብዬ ነው። ሶስት አማልክት ምናምን ሳይሆን ምን መሰለህ በአካል ሶስት፣ በባሕርይ በሕልውና በአገዛዝ በስልጣን ደግሞ አንድ የሆኑ ማለት በፈቃድ አንድ ብለን እሱ መፈክሩ ነው ማለት ነው። ነገረን ከሆነ እናቀዋለን። መፈክሩ መፈክር ነው። ምክንያቱም ወደ ሴንት ወደ ወጠ መፈክሩ እኮ ሰማዎትና፣ ማርያም አንድ፣ ይቅርታ፣ ወደ ውስጥ እየገባ ነው። ቴዎሎጂን እያወራ ነው። አንድ ይቅርታ፣ ማርያም አንድ። ልንገርክ የሆነ ፖይንት ይኸውልህ። ደጋግመህ ያኛውን በአካል ሶስት ነው የምናምነው በመለኮት አንድ ደጋግመህ። ይሄ መልስ ሊሆን አይችልም። ለምን መሰለህ? ይሄ በቃ የምታምኑት ከየመጽሐፉ የመጀመሪያው ገጽ ነው እኔ ስለ መጽሐፉ መጀመሪያ ገጽ እየጠይቅኩ ሳይሆን ገጽ አምስት መቶ ላይ ደርሽ ነው ያለት እየጠይቅ ያለሁት ገጽ አምስት መቶ ላይ እንግዲህ ማርያም የአብ የወልድ የመንፈስ ቅዱስ እናት ማተውን ከሆነ በግማሽ ያንዳቸው አምላክ ያንዳቸው ብቻ እናት ነው ከሆነ ፉሊ አምላክ እናት ምክንያቱም የአብና የመንፈስ ቅዱስ እናት ማለት ነው ካልሆነ ደግሞ የተገነጣጠሉ መሆን አለባቸው ግዴታ አንድ እናት እኮ አንድ እናት ሶስት ልጆች ቢኖሯት እናት የነዚህ ልጆች እናት ናት ለመባል ወይ ደግሞ ልጆች እናት ለመባል እናት ወይ ደግሞ የአንዳቸው የሁለቱ። ቆይ ቆይ፣ ስማኝ ስማኝ፣ አንዴ እንደዛ። ቆይ ቆይ ቆይ፣ አይደለም አይደለም፣ ኖ እንደሱ አይደለም። ይኸውልህ፣ እኔ እኮ ብያለሁ ቅድም። ምን መሰለህ፣ የእኛን አስተምሮ በደንብ አላስኩም ያልኩህ ለዛ ነው። ምን መሰለህ፣ ቆይ አንዴ ስማኝና አንተ በዚህ ዓለም ምሳሌ ልትመስለው ወይም ደግሞ አሁን ባለች ወይም ደግሞ በምትወልድ ሴት ልትመስለው አትችልም። መፈክሩን ልደግምልኝ ነው? ቆይ አንዴ። ማርያም የአብ እናት አይደለም? አንተ አይደለ ማርያም የአብ እናት ናት? አንዴ ይቅርታ፣ አይደለም በለኝ። ማርያም የአብ እናት ናት አድካሚ ነው። አይደለችም። አልኩህ እኮ አይደለችም። አይታል ስለዚህ ማርያም አብ የሚባለው ቆይ ቆይ አብ የሚባለው የእሱ እናት አይደለችም። ኦኬ ይሁን የመንፈስ ቅዱስ እናት ናት? አይደለችም። አይደለችም። ለአብና ለመንፈስ ቅዱስ ለሚባሉ አካላት እናት አይደለችም። ምን መሰለህ

እኔ አይደለም ዶክትሪኑ ነው ባይዘወይ ነው የምትመለከቱት ድንጋይ የአላ ቀኝ እጅ እንደሆነ ታውቃላችሁ። በተጨማሪ ኃጢአትን እንደሚያሰሰሪ ታውቃላችሁ። አሁን ለተናገረው ንግግር ማስረጃ ያቅርብ ነው እስኪ እንስማውና መልስ የምንሰጠው ይሆናል። ተመልከቱት፣ እናንተ ብብላችሁ እናንተ እንግሊዝኛው ከላይ በደንብ ተከታተሉ። ኢብኑ አዌይድ ቢን ኡመር ከአባቱ እንዲህ ብለዋል። ኢብኑ ኡመር በሁለቱ ማዕዘናት ላይ ተጣብቀው ነበር ከነቢዩም ሰሃቦች ሰሃቦች፣ ወይም ኮምፓኒን ወይም ደግሞ የእሱ አጋሮች የነቢዩ መሐመድ ማለት ነው እንዲህም ሲያደርጉ ባላዩቸው እንኳን እንዲሁ አልኩ አቡ አብዱረህመን ሆይ ከነቢዩ ሰሃቦች አንዱንም ተንበርክኮ ባላዩበት ሁኔታ በሁለት ማዕዘኖች ላይ የሙጥኝ ማለት ነው ቆይ ምን እያለ ነው የገባዋለ ክርስቲያን ወገኖቶች ቢያንስ እንደ አማርኛ እንኳን ማንበብ ልመደረ በአላህ ግራ ገባ ነው አሁን ያወራ ምንድን ነው በቡጥኝ በቡጥኝ ማለት የምን ቡጥኝ ነው የምታወራው ወገናችን ለማንኛውም ስ ያነሳውን ሀሳብ ልመልስላችሁ መጀመሪያ ሀጀውላሶወደ ኃጢአትን ይምራል ብሏል ውሸት ነው ተመልከቱ ቁርአን ሱረቱ አሊ እምራን ቁጥር 8 እንደዚህ ይላል፣ ከአላህ ሌላ ኃጢያቶችን የሚምር አንድም የለም አራት ነጥብ። ስለዚህ ውሸት ነው። ነገር ግን አንድ ግለሰብ የአምላኩን ትእዛዝ ከፈጸመ አምላካችን መሀሪ ስለሆነ ያዘዘውን ተጋር በመፈፀሙ ብቻ ይምረዋል። ምሳሌ አንድ ሰው ከሰገደ አምላኩን ስላመለከና የአምላኩን ቃል ስለሰማ አምላካችን ይምረዋል። ምን በማድረጉ? በመስገዱ። ግን ስግደቱ ራሱ ኃጢአትን አይምርም። ተኛ ድንጋዩ የአላህ ቀኝ እጁ ነው ብሏል። እሱ ማስረጃ አላቀረበም። ግን ደግሞ ኢየሱስ ራሱ ድንጋይ እንደተባለ ከመጽሐፍ ቅዱስ አሳያችኋለሁ። የሐዋርያ ሥራ ምዕራፍ 4 ቁጥር 10 ያው የሚያወራው ስለ ኢየሱስ ነው። ተመልከቱ፣ እንደዚህ ይላል፣ እናንተ ግመኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው አለ። ኢየሱስ ድንጋይ ብሎ ይገልጻል። ብሉይ ኪዳን ላይም አለ። ስለዚህ ክርስቲያን ወገኖቻችን፣ ድንጋይ ተባለ መጽሐፍ ቅዱስ ላይ ያለው አምላካችሁ ነው እንጂ በስልምና እንደዚህ አይነት አስተምሮ የለንም። ቅርጹ የሴት ልጅ ብልት ቅርጽ ይመስላል። ኦኬ፣ የሆነ ቫጂናል ካናል ይመስላል። እንትሉ ቅርጹ ራሱ በደንብ ተመልከቱ። ኧረ ወይኔ፣ ቆይ ከየት ነው የሚያመጣችሁ በአላህ እንደ አእምሯችሁ ከብልግናው ጫስም ይሄና ቆይ ይሄ ቆይ እንዶ ቢላህ አለይኩም ይሄና ብልት እ ይመስላል። አሁን ድንጋይ ለመጠበቅ የተገጠመ ነገር ነው እንጂ ውስጥ ያለው ክብ ድንጋይ ማለት በነገራችን ላይ በካባ አንጻር ነው የሚሰግዱት። በቀን አምስት ጊዜ ይሰግዳሉ። ሰባት ጊዜ የሚሰግዳሉ ይባላል ነው ጊዜ ይሄ ድንጋይ መልስ ይሰጣል ማለት ነው። አንደበት ይኖራል። እንግዲህ ተመልከቱ፣ ድንጋይ አይን ሲኖረው መላስ ሲኖረው ሲናገር ሲመሰክር ማለት ነው። ድንጋይ ተነስቶና ለአላ የሚሳነው ነገር የለም ይሉሃል። ግን አላህ ራሱ የጥቁሩ ድንጋይ ነው። ይህ ወገናችን መጽሐፉን ያነብ ማለት ነው። እስኪ እናስተምረው። መጽሐፈ እያስወልደነዌ ምዕራፍ እያሱም ለህዝቡ እነሆ የተናገረን የእግዚአብሔር ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። እንግዲህ አምላካችሁን እንዳትክዱ እያለ ይቀጥላል። አያቸ ድንጋይ ራሱ ይናገራል ይመሰክራል። ድንጋዩ ደግሞ አይን አለው። ትንቢተ ዘካርያስ ምዕራፍ 3 ቁጥር 9 ላይ በኢያሱ ፊት ያነኩት ድንጋይ እነሆ አለ በአንዱ ድንጋይ ላይ ሰባት አይኖች አሉ እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። አያቻው ድንጋዩ ደግሞ 10 አይና ሰባት አይና ያለው ሶሪ ግን የሚያስቀው ፓርትን መሰላችሁ እዚህ ጋር ድንጋይ የተባለው ማን ነው ስንል እራሱ ኢየሱስ ነው። ማስረጃ የመጽሐፍ ቅዱስ ማብራያ ተመልከቱ ድንጋይ ምናልባት ለመሲሁ የተሰጠ ሌላ ስያሜ ሊሆን ይችላል ብሎ ማስረጃ ያቀርባል። አያችኋል። ስለዚህ ድንጋይ የተባለው የማን ስያሜ ነው? የኢየሱስ ስያሜ እንደሆነ ያስቀምጣል። ብዙ ማስረጃዎች አሉ። በእስልምናችን አስተምሩ፣ ያ ሁሉ ነገር ያናገረ አላህ አናገረን። እርሱ በመጀመሪያ ፈጠራችሁ ወደ እርሱም አድርገዋል። ለምን ሀያል አምላክ ስለሆነ። በምድር ላይ እኛን እንድናወራ ያደረገን አምላክ የው። መልካም ደግሞ ድንጋዩን እንዲያወራ ያደርገዋል። ድንጋይ ማውራቱ አይግረምህ። ለምን አምላክ ሀያል ስለሆነ። ወሰላሙ አለይኩም ክርስቲያን